ይሄን ቪዲዮ በቅንነት የፍቅር ቪዲዮ ነው። ዛሬ የፍቅር ቪዲዮ ነው። በፍቅር ነው የመጣ ነው። በፍቅር ላይክ አድርጉት። በፍቅር አምላክ እያቸል በማርያም ላይክ በላ ላይክ ያስፈልጋል። ለዚህ ቪዲዮ ዛሬ ላይክ ያስፈልጋል። በስስ ቤተሰብ እንግዲህ ዛሬ የታጃ በጣም አይ ስዌር ቱ ጋድ ነው ምላችሁ። በጣም ደስ ብሎኛል። አሪፍ ቪዲዮ ነው፣ ደስ ይላል። አዝናኝ ቪዲዮ ነው። ወድጄ አለው ብሩኬ እንግዲህ ዛሬ እንግዲህ አንዳንድ ቃላቶችን እንጠቀማለሁ፣ ይቅርታ። በጣም በጣም በጣም ሊያሻፍደት ሞክሮ ነበረ። በጣም አይሚ ግን ጀግና ነች። ያው እንደ አይሚ ካሜራ እንዳለ ግን አታውቂም። ለሀቅ ከሆነ እንዴት እኔ እንጃ እኔ አላውቅም። እኔ ከመወደው ወንድ ጋር እንደዚህ እሱ እንትን ሲሆን አያስችለኝ። እኔ ብሆን እንዴ ቤቢዬ ቤቢዬ ወንበር ማድረግ ነው። ወል ሁሌ ጉንጭ ጉንጭ ጉንጭ ሰለቸኝ። እኔ እንዴ፣ ወደ ከንፈር ይዘዋወርልን፣ በቃ ወደ ከንፈር ይዘዋወርልን ብላችሁ መጽሐፍ አለባችሁ። ደግሞ ገና ልጆች ናቸው ይሳሳሙ፣ ገና ልጆች ናቸው ቢሉ እኮ አንዳንድ አሉ እንዴ። በእነሱ እድሜ ምንድን መሳሳም ምንም፣ ማንኛውም ሰው ይሳሳማል በእነሱ እድሜ እና አንዳንድ አንዳንድ ናቸው ብዙ ሳ አንዳንድ እና ሀይሚን ነብሩኬ ማጉል እንደ ወይን አትጠጡም? እናንተ ሁለታችሁ ወይን አትጠጡም? ወይን ጠጣችሁ አታውቁም? መጠጥ እኔ ባል ጠጣችሁ አታውቁም? ወይን መጠጣላችሁ ማ ወይን ጠጣላችሁ አንወሻሽ ወሻሽ እዚህ ጋር እና በጣም አሪፍ ነው፣ ደስ ይለኛል። ማርያም ቡራዬ ግን ጎበዝ ነረበ ኢየሱስ ምን የመጀመሪያ ፍቅረኛ ቁመቱ ምናምን ልክ እንደ ቡራ ነው። ማርያምን ነው የምላችሁ፣ ያም ቁመቱ ያም ማይኩ ምናምን ጸጉሩ ስታይሩ ሁሉ ነገሩ እኔ ልክ እንደሱ ነው በቃ ውፍረቱ ራሱ በቃ ስሜት ይሆናላ ደስ ምን እንትን አለው ሲናገር ምናምን ሀርዱ ቁጭ በይ ምናምን የሚለው ነገር በጣም ነው የሚያዩኒ። እንደዚያ ወንድ በጣም በጣም ደስ ይለኛል። በጣም ነው የምወደው ፍቅረኛ፣ የበፊቱ ፍቅረኛ እንደዚህ ነበር ስታይሉ። ማርያምን ነው የምላቸው እና ዛሬ ቡራዬ በጣም በቃ እኔ እንጃ ምንም ቃላት የለኝም። ደስ ይላል። ሀይሚዬም ቁምጣ ለብሳ አቤት ቅላቷ ሲያምር ቁምጣ ለብሳ

እህቴ ነች። አሚ ቪዲዮ እየሰራ ነው፣ ቪዲዮ እየሰራ ነው። አንዴ ቀረጻ ላይ ይወጣችሁ ስልክ በዚህ ይደውላል። ከባድ እና ቤዛ ዛሬ አሪፍ ነው፣ በጣም ወድጃ አለው። እህቴ ደግሞ በጣም ታበዛዋለች። ቪዲዮ እየሰራ ነው። ደውሉብኝ እና ሀይሚና ብሩኪን እግዚአብሔር ጠብቃችሁን፣ ምቀኛ ሸረጃችሁን ያዝልን እያልን ቡራዬ፣ እባክህን እባክን በኦዲንሶቹ በኦዲንሶቹ በእኛ አምላክ ይዣሃለሁ። እባክህን እባክህን፣ አትልቀቅ ቤት እባክ፣ ከሀይሚ ጋር እንድትቀመጥ እኔ የጨረቃ ፋሚሊዎች የቲክቶክ ማህበረሰቦች ሁነን እባክህን፣ ከሀይሚ ያትራቅ ከሀይሚ ጋር አብራችሁ ብትኖሩ ለእኛ ደስታችን ነው ነው የምንለው። እባክን አትሄድባት። ሀይሚዬ በጣም ከፍቷታል። የበሩ ቁልፍ ነው የኔ ፍቅር፣ የኔ ማር፣ የኔ እስማር ቁልፍ አርጋ የኔ ሻንጣ ውስጥ ከተሽ ምስል አደረገችው። እንደው እኔ ምን ላድርግሽ? ኔ መቤት እንደው ምን ላድርግሽ? ዋጥ ላድርግሽ፣ ዋጥ ላድርግሽ። የኔ ፍቅር እና ውዶቼ ዛሬ እኔ ብሩኬ እንዲል አልፈልግም። አብረው እንዲኖሩ ነው የምፈልገው ማርያምን በቃ ለመሰላችሁ ከአንድ ከምንድን ነው የሚባለው ከምን ከምን ጥሩ ነው ይባላል። በቃ ምንም አንድ ሁለት መኝታ ቤት ከሆነ እኮ አንዱን ያው ብሩኬ ይጎዳል፣ ሳሎን ስለሚተኛ ያው ሰውነቱ ሊጎዳ ይችላል። ግን ፍራሽ፣ ቆንጆ ፍራሽ እንትን ብለው በቃ ብሩኬ አንድ ማርያምን ሁለት የቤት ኪራይ ከሚያወጡ አብረው የሆነ ሰው ቢታመም እንኳን የሆን ነገር በባንንም እኮ አለ፣ ትንታም እኮ አለ። ማርያምን ነው የምላችሁ ትንታ የሚባል ነገር አለ። ስለዚህ እባክህ ብሩክ የባቴር ጥሩ ይመስለኛል። አብራቸው ስኖርልኝ በጣም ደስ ይለናል። ዛሬ ደግሞ ሽማግሌ ምናምን ሲባል ነበረ። እንግዲህ እኛ ሽማግሌ ቀረብ ብሎ እንደ እንዲ ያገቡ ሁሉ እንፈልጋለን። ሽማግሌ ሲል ነበር ቅድም ፕራንክ ሰርተው፣ ወይኔ የእናት ነገር ግን እናንተ አቡ ይለቀቁ ቢሆ ላይ ሁለቱ ፍፄ እና አቡ ቁመው ለማዘሪውን ነገር ሊነግሩ ብሎ ለሙሽዬ ማለት ነው። ልጄ ምኑ ነው አለች። ወይኔ እናትን ያፈርል ብላ ልጄ ምኑ ነው ነው ልጄ ምኑ ነው ብኝ ነው አለች። ወዲያው እንደዛ ብላ ማለት እና እናት ሁሌም እናት ነች። ለእናቶቻችን እድሜና ጤና ይስጥልን ነው የምለው። እና ቤተሰብዬ በተረፈ ዛሬ ደስ ብሎኛል። በጣም የሚያምር ቪዲዮ ይሄ ቪዲዮ ላይክ ይገባዋል። በደንብ አርጋችሁ ላይክ፣ ሼር፣ ኮሜንት። የፈለጋችሁ ኮሜንት መጻፍ መብታችሁ ነው አ አ